የተገዙበትን አገልግሎታቸው በአንድ ዓመት ውስጥ ሊመለሱ ይችላሉ። የደረቅ ጭነት ማመላለሻ ነው። እስከ አራት መቶ ኩንታል የመጫን አቅም አላቸው ማለት ነው። የፊውል ካርጎ ነው። ብዙ ጊዜ የነዳጅ ማደያዎች ነዳጅ ማመላለሻ የሚጠቀሙበት ፊውል ካርጎ ነው። ይሄ የተሳቢው እስከ 2627 ሊትር ብቻ የሚያዝ ይችላል። ቻንስ ላ ያለው ቦት እንደገና እስከ 22 ሺ ሊትር ይዛል ማለት ስለዚህ በአጠቃላይ ከ48 እስከ 49 ሺ ያለውን ነዳጅ ያለምንም ችግር ሊያመላልስል ይችላል። ለነዳጅ ማደያዎች አንደርግራውንድ ታንከሮችን እየገጣጠምንም ለተጠቃሚዎች እናደርሳለን ማለት ነው። ከፍል አማራጭ አለ። ካሽ የሚፈልግ ደንበኛ ካለ በካሽም እናስተናግዳለን። አይ በባንክ ይሻለኛል የሚል ካለም የባንኩን አማራጭ አመቻችላል። ስለዚህ በካሽም በባንክም ይቻላል ማለት ነው። ጤና ይስጥልን ውድ ስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው በየሳምንቱ የተለያዩ ጠቃሚ መረጃዎችና የቢዝነስ ጥቆማዎችን ወደ እናንተ በማድረስ ይታወቃል። ለእናንተ ይጠቅማሉ ብለን ያሰብናቸውን የተለያዩ መረጃዎች ይዘን መተናል። ከነዚህም መካከል የጭነት መኪናዎችን እንዲሁም ፈሳሽ ልትጭኑበት የምትችሉ መኪናዎችን ይዘን ወደ እናንተ መተናል። እነዚህ መኪኖች ምን አይነት ናቸው፣ በምን ያህል ዋጋ ይገኛሉ፣ የት ማግኘት እንችላለን የሚለውን ሰፋ አድርገን በሙሉ መረጃ ይዘን መተናል ፕሮግራሙን ከመጀመሪያው እስከ መጨረሻው ታዩ ከወዲሁ እየጋበዝን፣ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። በካሜራማን እና ኦላለ ወደ ፕሮግራሙ ሰላም ጤና ይስጥልኝ። እንደምን አለ አብሮ ይስጥልኝ። ደደሽ ድርጅታችሁ ማን እንደሚባልና ራስን ከማስታወቅ እንጀምር። ስሜ ያው እየባን ተነባራለሁ የድርጅቱ ስም ሀጎስ ኢንጂኒሪንግ ወይም ኤች ኤች ኢንጂኒሪንግ የሚባለው፣ ያው ያለን የስራ ድርሻ እንደገና ኢምፖርት ኤክስፖርት ኦፊሰር ነው። ኤች ኤች ኢንጂኒሪንግ ብዙ ሙያዎች ላይ ያለ ኢምፖርት ኤክስፖርት አለ፣ ኢንጂኒሪንግ ውስጥም አለ እና የተለያዩ ሪል ስቴቶች የተሰማራ ድርጅት ነው። ወደዚህ የመጣ ነው ግን ከኢንጂኒሪንግ ዘርፎች ውስጥ ያለው የኢምፖርት ደረቅ ጭነት ና የፈሳሽ ወይም የፊውል ካርጎ አክሰሰሪዎች ነው ይዘን የመጣ ነው ወደዚህ ጥሩ እዚህ ጋር እንግዲህ የተለያዩ መኪኖች እያየው ነው ያለሁት በመጀመሪያ እያንዳንዳቸውን አብራርተህ ንገረኝ ኦኬ እዚህ ያለው ያው የፊውል ካርጎ ነው ወይ ብዙ ጊዜ የነዳጅ ማዳያዎች ነዳጅ ማመላለሻ የሚጠቀሙበት ፊውል ካርጎ ነው እዚህ ከቻንሲ ውጪ ያለው የስፔር ፓርቶቹ ና የተሳቢው ቦዲውን ጨምሮ እዚህ የሚገጣጠሙት የሚመጡት እያንዳንድ ፓርት ከውጭ ነው። ከጀርመን፣ ከጣሊያን እርቃዎች እናመጣ ና እዚሁ ገጣጥመን ለተጠቃሚ ማህበረሰብ እናቀርባቸዋለን። ይሄ የተሳቢው እስከ 26-27 ሊትር ብቻ የሚያዝ ይችላል። ይሄ መኪና ያለው ቻንሲ ላይ ያሉ እንደገ ቦቲ እንደገና እስከ 22 ሊትር ይዟል ማለት ነው። ስለዚህ በአጠቃላይ ከ48 እስከ 49 ያለውን ነዳጅ ያለምንም ችግር ሊያመላልስልን ይችላል። ከዚህ ውጭ እንደገና ለነዳጅ ማደያዎች ያለው አንደርግራውንድ ታንከሮችን እየገጣጠምንም ለተጠቃሚዎች እናደርሳለን ማለት ነው። እዛ ፊት ለፊት የምናየው እንደገና የደረቅ ጭነት ማመላለሻ ነው። እስቲ ፓውርቶቹ ዘሴም ናቸው የሚመጡበት የሚጋጠሙበት ፓርት እንደነገርኩሽ ከነሱ ከጀርመን ከጣሊያን የሚመጡት ልዩነቱ ምንድነው? የደረቅ ጭነት ስለሆነ ኦልሬዲ ጋቢና ብቻ እንደዚህ ቦታ አይደለም። እስከ አራት መቶ ኩንታል የመጫን አቅም አላቸው ማለት ነው። ፕላስ ነገር እንደጋር ምንድነው ከስተመሩ ባዘዘን መሰራትም ይችላል። ቻንስ የሚያመጡ ከሆነ በሚፈልጉት ዲዛይን ለሚፈልጉት አገልግሎትም ወርክሾፓችን ላይ በተሟላ አገልግሎት እንሰጣለን። ከስተመር ባዘዘ መሰረት እዚህ ጋር እንግዲህ የማየው ትንሽ በሳይዝ ከፍ ያለ ነው። እንዳልከውም ደግሞ ብዙ ማቴሪያሎችን መያዝ የሚችል ነው። ነገር ግን ትንሽዬ ብፈልግስ? ትንሽዬ መኪና ትንሽ አሁን ጊዜ ያለው በትላልቆቹ የደረቅ ጭነትና የተሳቢ ላይ ነው ሞር ፎከስ አድርገን እየሰራን ያለ ነው እንጂ ምናልባት ለቀጣይ አንቺ እንዳልሽው የከስተመር እንትን ሲመጣ ወደ እነሱ እንትን ልናዘነብልም እንችላለን። እንግዲህ እንጂ አሁን ለጊዜ ያለው ሞር ፎክስ ያለው እዚህ ደረቅ ጭነት እና ፊውል ካርጎ ላይ ነው። እነዚህ ካሶኒዎች ከሌሎች ለየት የሚያደርጋቸው ሀይ ኳሊቲ ናቸው ብለህም የምትገልጸው ምን ምን ማቴሪያሎች አሏቸው? ማቴሪያሉ ላሜራው የላሜራ ቲክነሱ ራሱ ባለ ሁለትም ባለ አራትም የራሱ ቲክነስ አለው። ከሌላው ስፖንዳ ለየት የሚያደርጋቸው ያው እንደነገርኩ እሱም ኢምፖርት ስለሚሆን የራሱ የሆነ ኳሊቲ ይኖራቸዋል። ወቲክ ነሱ ምንም ምንም ከበሱ መሰረት ማለት ነው የምናደርገው። ጥንካሬ ራሱ ዱራብል ነው። ኦረዲ ከከስተማ የምናገኘው ፊድባክ ራሱ እንደዛ ነው። ብዙ አመት ለሰባት ለስምንት አመት ያክል ያለምንን ችግር ሊያስጠቀሙ የሚችሉት ማቴሪያሎች ናቸው የምንጠቀምባቸው ማለት ነው። ከዋጋ አንጻርስ ምን ያህል ዋጋ አላቸው? ዋጋው ልክ እዛ ዲፓርትመንቱ ማርኬቲንግ ዲፓርትመንት ላይ ስላለውን ኩኝ ኔ እንዲ ነው ማውራት አልችልም። ያው ዋጋውን ት ሊያደርግ ሚችል የማርኬቲንግ ዲፓርትመንቱ ፕላስ እንደገና ጀነራል ማናጀሮች ነው የሚመለከታቸው ዋጋዎች። ስለዚህ እኔክ እንደዚህ ብዬ ብናገር የሆነ ማጋነን ሊሆን ይችላል ማሳነስም ሊሆን ይችላል። ስለዚህ ኮስቱ ላይ ብዙ ምንትን አላደርግምኛል። ያው ካለሁበት የፊልድ አንጻር ብዙም እንትን አላውቅም። ኢንፎርሜሽን የለኝም ማለት ነው። እነዚህ መኪኖች መግዛት የሚፈልጉ ሰዎች በእናንተ በኩል የተዘጋጀ የአከፋፈል አማራጭ ይኖራል? የአከፋፈል አማራጭ አለን። ካሽ የሚፈልግ ደንበኛ ካለ በካሽም እናስተናግዳለን። አይ በባንክ ይሻለኛል የሚል ካለም የባንኩን አማራጭ እንትን አድርገናል፣ አመቻችናል። ስለዚህ እንደ ከሰመሩ እንትን ነው የሚወስነው። በካሽም በባንክም ይቻላል ማለት ነው። መልካም እንግዲህ፣ እነዚህ መኪኖች አንድ ሰው ከገዛ ለምን ያህል ጊዜ በተገቢው መንገድ መገልገል ይችላል? ዋስትናቸውስ ምን ይመስላል? አንድ ከሰመ እነዚህ መኪና ከገዛ እስከ ሁለት አመት ፉሊ ጋራንቲ ያለው ስለዚህ ግን ኤግዛክትሊ ግን ከተገዛ ለሁለት አመት ዋስትና አላቸው። እነዚህ መኪኖች አገልግሎትስ፣ አሁን ይህን መኪና ከገዛው እስከ ስንት አመት ድረስ እኔ ልገለገልበት እችላለሁ? ያው አንዳንድ ጊዜ ብዙ ጊዜ የሚታየው ሪተርኑ ነው አሁን መኪና ገዝቶ በስንት አመት ሪተርን እናደረጋለን የሚለውን ነገር ነው። ብዙ ከስተመርት ስን እስከ በአንድ አመት ውስጥ ሊመለሱ ይችላሉ የተገዙበትን አገልግሎታቸው እስከ አንድ አመት ሊመልሱም ይችላሉ። ከዛ ሞርም ሊሄድም ይችላል። ስለዚህ ሜቢ ከአንድ አመት በላይ ከሁለት አመት ምናምን በደንብ አውቀው ሊያስጠቅም ይችላል ማለት ነው። ቅድም እንደነገርኩች ነው ሰባት አመት ለስምንት አመት የገለገለበት ከስተመርም አግኝተናል። ስለዚህ ያው በተጨማሪ ደግሞ እነዚህ መኪኖች ብልሽት ቢገጥማቸው አንዳንድ እቃዎች ቢበላሹ፣ ምንድነው እናንተ ልሰጡት የምትችሉት አገልግሎት የመለዋወጣ ችግር ሊያጋጥመን ይችላል ወይስ ይህንን መቅረፍ የምትችሉበት አማራጭ አለ? ያው እሱ አማራጩ ያው እንደ ነገርኩሽ ነው። የሁለት አመት ጋራንቲ አለ። ስለዚህ በሁለት አመት ውስጥ የሆነ ችግር ካለ ያው የራሳችን ነው፣ ፋብሪካም ስላለ የተፈለገው ስፔር ፓርት ሆነ ይችላል። ሞዲፊኬሽን የሚያስፈልገው ሞዲፊኬሽን ይሰራጫል። ስለዚህ የሁለት አመት አይነት እንትን ውስዳለን በእሱ አይነት መንገድ ልናስተናግድ እንችላለን። ከስተመሮች በጣም ጥሩ። ከእናንተ እነዚህ መኪናዎች መግዛት የሚፈልጉ ሰዎች ካሉ የሶሻል ሚዲያ አማራጮች ሊሆን ይችላል ስልክ ቁጥር ሊሆን ይችላል እናንተን ማግኘት የሚችሉት በምንድን ነው? ዌብሳይታችን ወረዲ አለ ፕላሱ መስሪያ ቤታችን እንደገና ወሎ ሰፈር ከስታወር ስድስተኛው ላይ እንገናኛለን ማለት ነው። ሜን ኦፊሳችን እዛ ነው ወሎ ሰፈር ከስታወር ከናንተን እንደነዚህ አይነት መኪኖችን ሰዎች ቢገዙ በየትኛው ዘርፍ ለስራቸው ተጠቃሚ ወይም ጥቅም ሊሰጥ ይችላል ብለ ታስባለ? ያው የደረቅ ድራይ ካርጎ ልክ እንደ እንትኑ እንደሚገልጸው የተለያዩ ደረቅ የሆነ ለምሳሌ እህል ማጓጓዝ ሊሆን ይችላል፣ ሲሚንቶ፣ የኮንስትራክሽን ጥሪቃዎች ማመላለስ ሊሆን ይችላል። የተለያዩ እንትኖች የሚያመላልሱበት ነው ድራይ ካርጎ። ስለዚህ ለእሱ ቢዝነስ የተሰማሩ ሰዎች ተመራጭ ነው ብዬ አስባለሁ። ነው የፊልድ ካርጎ ያው ስሙም ስለሚናገር የፊውል ካልፊል ብቻ ሳይሆን ያው የውሃ ማመላለሻ ነገሮችንም ፈሳሽ የሆኑ ነገሮችን የሚያመላልስ ድርጅት ከሆነ እሱን ተጠቃሚ ነው ወይ፣ እንደገና አዋጭ ነው ብዬ ያስባሉ። ምክንያቱም ከሚይዙት ካፓሲቲ አንጻር ሲታይ ቅድም እንደነገርኩሽ 48 49 ሺ ሊትር ነው የሚያመላልሱት እስከነተሳቢ፣ እና ምናልባት እሱ ላይ ዘርፍ ያሉ የተሰማሩ ሰዎችም ሊጠቀሙበት ይችላሉ ማለት ነው። እንግዲህ አንድ ሰው ከእናንተ ይህንን መኪና ቢያዝ በምን ያህል ጊዜ እናንተ ሰርታችሁ ጨርሳችሁ ማቅረብ ትችላላችሁ? ኦረዲ እነዚህ መኪኖች ተገጣጥሞ ኢንቨንተሪ ጋር ተቀምጠዋል። ልክ ከሰመሩ ካዘዘ በኋላ ያለውን ፕሮሰስ ጨርሰን በፈለገው ሰዓት ነቶ መውጣት ረዲ ተሰርቶ የተዘጋጁ ስላሉ ማለት ነው። ምንም ያን ያህል ጊዜ አይፈጅብንም። ዋናው ያለው ነገር የከሰመሩ ኢንተረስትና የባንክ ፕሮሰሱ ማለቅ ነው። ስለዚህ ኢንቨንተሪ ላይ በቂ ስላለ መውሰድ ይችላል ማለት ነው። በፈለገው ሰዓት መጥቶ መውሰድ ይችላል። እንግዲህ የሰጠህን መረጃ በጣም ጠቃሚ ነበረ፣ እናመሰግናለን። ቀረ ብለህ የምታስበው ሀሳብ ካለ ደግሞ እድሉ ልስጥህ። ቀረ የምለው ሀሳብ የለ፣ ሞራዱን ሙሉን ተነስቷል። ያው እናመሰግናለን። እኛም እናመሰግናለን። ኤች ኤች ኢንጂነሪንግ ጋር የነበረን ቆይታ ይህንን ይመስል ነበረ። የጭነት መኪኖችን የምትፈልጉ ሰዎች ለማንኛውም አይነት ጭነት የሚጠቅሙ ጥንካሬና ጥራት ያላቸውን መኪኖች ኤች ኤች ኢንጂነሪንግ እንግዲህ ወደ እናንተ ይዞ መጥቷል። በሀገር ውስጥ የሚገጣጠሙ ጥራታቸውን የጠበቁ በቀላሉ ማግኘት የምትችሉት በአንድ ጊዜ ከፍላችሁ ወዲያው መውሰድ የምትችሉት ተገጣጥሞው ያለቁ የተለያዩ መኪኖችን እንግዲህ ዛሬ ቃኝተናል። እናንተም ይሄን መኪናው የምትፈልጉ ከሆነ በተቀመጠላችሁ ስልክ ደውላችሁ ማግኘት ትችላላችሁ። እንዲሁም በአካል በመሄድ ባስቀመጥንላችሁ ማድራሻ ሄዳችሁ መኪኖቻችሁን መረከብ ትችላላችሁ። እንዲሁም በተጨማሪ የብድር አገልግሎትም እንደተዘጋጀ ሰምተናል። እሱንም ተጠቃሚ የምትሆኑበትን እድል ስለተዘጋጀ ሄዳችሁ ኤችኤች ኢንጂነሪንግ በማናገር የምትፈልጉትን መኪናዎች ማግኘት ትችላላችሁ። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ናኦላለ። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትሰሱ። በቀጣይ በተለያየ ፕሮግራም እስከምንገናኝ ቸር